ጤና ይስጥልኝ ተመልካቾቻችን። ዜና በምልክት ቋንቋ ቀርባለሁ። የትላንት የዛሬና የነገ ስልጣኔ መገኛዋ ጎንደር የአምራች ኢንዱስትሪ ኮሪደር እየሆነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በአማራ ክልል በጎንደር በተካሄደው ሶስተኛው የኢትዮጵያ ታምርት እኛም እንሸምት የማጠቃለያ ንቅናቄ ኤክስፖ ላይ ተገኝተዋል። የቤተ እምነትና የህብረ ብሔራዊነት ማዕከል ከኢትዮጵያ ቀደምት የስልጣኔና የጥበብ ምልክቶች አንዷ የሆነችውና በታሪካዊ የልዕልና ጉዞ ላይ የምትገኘው ጎንደር ሶስተኛ የኢትዮጵያ ታምርት ንቅናቄ ክልላዊ ማጠቃለያ ዝግጅት አካሂዳለች። የንቅናቄው አካል የሆነውን ክልላዊ ኤክስፖ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳደር አረጋ ከበደና የኢንዱስትሪ ሚኒስትር መላኩ አለበል እንዲሁም የክልሉ ከፍተኛ አመራሮች በተገኙበት ኤክስፖ ተከፍቷል። በመድረኩ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ታምርት ንቅናቄ የኢትዮጵያ ማንሰራራት ማሳያ ነው ብለዋል። ኢትዮጵያ ታምርት የኢትዮጵያን ማንሰራራት ከሚያሳዩ ትምህርቶች መካከል አንዱ ነው። ኢትዮጵያ አምራችም ሸማችም መሆን ነው ያለባት ሲሆን፣ በብዙ የምታምርት በጥቂቱ የምትሸምት እንድትሆን ነው እየሰራን የምንገኘው። ኢትዮጵያ ታምርት ንቅናቄ ክልላዊ ማጠቃለያ መርሃ ግብር በጎንደር ከተማ ሲካሄድ ወደ ትናንትም፣ ወደ ዛሬም፣ ወደ ነገም ያሳየናል። ስልጣኔ መሰረት ይዞ ሀሳብ አመንጭቶ ስርዓት ሰርቶ ከተማ ገንብቶ የኖረባት ሀገር ናት ጎንደር። ጎንደር እንደ አዲስ እየተወለደች እንደ አዲስ እየተሰራች እንደ አዲስ እየፈካች ያለች ከተማ ናት ብለዋል። ምክትል ጠቅላይ ሚኒስትሩ በንግግራቸው ጎንደር ግን እንደ አዲስ እየተወለደች እንደ አዲስ እየተሰራች እንደ አዲስ እየፈካች ነው። ጎንደር ሲተርት ታዝቦ ታዝቦ የቆረጠ ዕለታ ጎንደር ያን ጊዜ ነው አልሞ የሚመታ እንደተባለው ህዝቡ ታዝቦ ታዝቦ አሁን ነገሩ ገብቶታል። አሁን ቆርጧል። የበረሃ እርሻ እንጂ የበረሃ ሽፍታ አያስፈልገኝም ብሏል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ የኢትዮጵያ ታምርት ንቅናቄ መንግስትንና ባለሀብቱን ያቀራረበ ነው ብለዋል። እዚህ መንግስትና ባለሀብቱን አቀራርቧል። ባለሀብቱንና የፋይናንስ ተቋማትን ፊት ለፊት አገናኝቷል። በተለይም ደግሞ በባዛርና ኤግዚቢሽን አማካኝነት አምራቾች ምርቶቻቸውን፣ ሸማቾች ደግሞ ሊገዙት የሚፈልጉትን ቁስ እቃ ለማየት እድል ፈጥሮላቸዋል። ወደ ውጭ ሀገር የሚላኩትንም ሆነ የተኪ ምርቶችን የምርት መጠንና እንደዚሁም ደግሞ የሚያስገኙት የገንዘብ መጠንም ከጊዜ ወደ ጊዜ እየጨመረ መጥቷል። በተመሳሳይ መልኩ እና በዚሁ ትይዩ የስራ እድልና የቴክኖሎጂ ሽግግርም እንዳስገኘ ቀደም ሲል በባዛርና ኤግዚቢሽኑ ከተመለከትናቸው ምርቶች መታዘብና መታዘብ እንችላለን። በተጨማሪ ምክትል ጠቅላይ ሚኒስትሩ በጎንደር የሚገኘውን ቲቲኬ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ፋብሪካን መርቀው ከፍተዋል። ፋብሪካው በ373 ሚሊዮን ብር ወጪ የተገነባ ሲሆን በቀን 120 ቶን የአኩሪ አተር ዱቄትና በከፊል የተጣራ ዘይት የማምረት አቅም አለው። ፋብሪካው ለበርካታ ዜጎች የስራ እድልን የፈጠረ ሲሆን ምርቶቹን ወደ ተለያዩ ሀገራት ይልካልም ተብሏል። መገናኛ ብዙሀን በጋራ መልማትን ህብረ ብሔራዊ አንድነት በመገንባት ግጭት ትርክትን መፍታት ላይ ትኩረት አድርጎ መስራት እንደሚገባው የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተናግረዋል። ሚኒስትሩ በወቅታዊና አገራዊ ጉዳይ ላይ ከኢትዮጵያ ፕሮሰሲንግ ኮርፖሬሽን ሰራተኞችና አመራር ጋር ውይይት አድርገዋል። መገናኛ ብዙሀን በዜጎች ጋራ ተጠቃሚነት ላይ መሰረት ያደረገ ህብረ ብሔራዊ አንድነትን የሚገነባ ገዢ ትርክትን መገንባት ላይ ሊሰሩ እንደሚገባቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተናግረዋል። ሚኒስትሩ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን አመራርና ሰራተኞች ጋር በወቅታዊና ሀገራዊ ጉዳይ ላይ ውይይት አድርገዋል። በውይይቱም በሁሉም የሀገሪቱ አካባቢዎች ያሉ ጸጋዎችን ደምሮ ለሀገር ብልጽግና መጠቀም እንደሚገባም አንስተዋል። አንዱ ተጠቃሚ ሌላው የበይ ተመልካች የሚሆኑበት ሀገር ጠንካራ ሀገረ መንግስት መገ መገንባት አይችልም። ቅቡልነት ያለው መንግስት መገንባት አይችልም። አንዱ ሌላውን ትቶ ሊያድግ አይችልም። ካደግንም ተያይዘን ነው ማደግ ያለብን። ተጠቃሚም ከሆን ተያይዘን ነው ተጠቃሚ መሆን ያለብን። ሁሉም አካባቢ ደግሞ ሀብት አለ፣ ጸጋ አለ። እነሱን ደምረን ለእድገታችን፣ ለብልጽግናችን መጠቀም ይኖርብናል ነው የወል ትርክት የሚባለው ይሄ ነው። የሁላችንም ችግር የሚፈታው በጋራ አቅጣጫ ነው ብሎ ማመን ነው፣ ህብረ ብሔራዊነት የሚባለው ወይ ነው። ይሄን ገዢ ትርክትና ስርጽ ነው። በውይይቱ በኢትዮጵያ ስላለው የጸጥታ ሁኔታ ጥያቄ ተነስቶም ሚኒስትሩ ምላሽ ሰጥተዋል። ይህ አካባቢ ላይ እየተነሳ ያው ማህበረሰቡ ላይ እየተፈጠሩ ያሉ የጸጥታ ችግሮች እንደ ሀገር አንዱ የሆነ እንቅፋት ሆኖብናል የሚል እምነት አለኝ። አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት ሰባት ዓመታት ይቅርና ባለፈው ወር ከነበረችውም በእጅጉ የተሻለ የሰላም ሁኔታ ነው። ይሄ በምንድን ነው የሚገለጸው? አንደኛ ብዙዎቹ መሳሪያ በጉልበት እና በአፈሙዝ ወይንም ደግሞ በፐብሊክ ቫዮለንስ ስቴት ማሽነሪን በማፍረስ የተለያዩ አካባቢዎች የመቆጣጠር ፍላጎት ኦልሬዲ ተገጥቷል። ይሄ አሁን ባለንበት ነባራዊ ሁኔታ ከሎከል የጸጥታ ሁኔታ አንጻር የሚሄድ ካልሆነ በቀር የመከላከያ ሰራዊት በለ የተደራጀ የጸጥታ ኃይልን ፊትለፊት የሚገጥም ኃይል ኢትዮጵያ ውስጥ የለም። አሁን የፖለቲካ ፍላጎት ያላቸው ኃይሎች ሳይሆኑ የኢኮኖሚ ፍላጎት ያላቸው በዝርፊያ በተደራጀ መንገድ በአጭር ጊዜ መክበር የሚፈልጉ ኃይሎች ችግር የመፍጠር ሰዎችን አስገድደው ገንዘብ ትኔ የማድረግ ሁኔታ ነበረ። መንግስትም ይህን ተረድቶ ይህን ለማጽዳት የሚያስችል የፖሊስ አቅም ግንባታ፣ በተለይ ደግሞ ለዚህ ሁኔታ የተመቸ ይሄን መቆጣጠር የሚያስችል የጸጥታና የደህንነት ሁኔታን ለመገንባት ከፍተኛ ጥረት እያደረገ ነው። በሀገሪቱ እየታየ ያለው የኑሮ ውድነትም ከመድረኩ ከተነሱ ጥያቄዎች መካከል ነበር። የዋጋ ንረትን ለማረጋጋት ነዳጅ በጨመረ ቁጥር ዋጋ ጨምሮ ያድራል ማለት ነው። በነጋታው ነዳጅ ዋጋ ሲጨምር ዋጋ ይጨምራል በሌሎች ሸቀጦችን ላይ ማለት ነው። የኑሮ ውድነቱ፣ የዋጋ ግሽበቱ ወዘተ እነዚህ ቤዚካሊ መስተካከል የሚችሉት ምርትና ምርታማነት ሲጨምር ነው። ሁለቱ ነገሮች ሲጨምር ነው። ምርት በመጠን መጨመር አለበት። እኛ አሁን ስንዴ በአማካይ እስከ 35 ኩንታል ነው ከአንድ ሄክታር የምናገኘው። በእኛው ሀገር ስንዴ በተመሳሳይ መሬቶች እስከ 50 እስከ 60 ኩንታል ይገኛል። ባደገው ዓለም ስንዴ እስከ 80 ኩንታል ከአንድ ሄክታር ይገኛል። ስቲል ስንዴን ብቻ ከ35 እኛ 60 ኩንታል ብናደርግ ደብል ይሆናል ምርቱ። ስለዚህ ወሳኙ ጉዳይ ምርት ማሳደግ፣ ምርታማነትን ማሳደግ ነው። ሰው ባልሰፈረባቸው ቆላማ አካባቢዎች ቅድም ወንድሜ ሲገልጸው እንደነበረው በጣም ለም የሆኑ ግን በተፈጥሮ ኢንፍራስትራክቸሩ ያልተዘረጋላቸው እንደነአፋር አፋር እንደ ሱማሌ፣ ጋምቤላ፣ ቤኒሻንጉል የደቡብ የተለያዩ አካባቢዎች በጣም ሰፊ መሬት አለ። እነዚህ አካባቢዎች ላይ ትኩረት በማድረግ ግብርናው ማዘመን መከናይዝ ማድረግ ይሄ ነው አጠቃላይ የምርት መትረፍረፍን ሊያመጣ የሚችለው። ይሄ ታሳቢ ተደርጎ እየተሰራ ነው። ኢትዮጵያ ያደረገቻቸው ሪፎርሞች የዜጎችን ተጠቃሚነት የሚያረጋግጡ በመንግስትና በገበያ መካከል ያለውን ክፍተት የሚሞሉ እንደሆኑ ዶክተር ለገሰ ተናግረዋል። የኢትዮጵያ ሕዝብ አሁን ወደ መቶ ሰላሳ ነው እስከ 200 ሚሊዮን ይደርሳል፣ ነው በ2075 ለዚህ የሚያስፈልግ የኢኮኖሚ አቅጣጫ፣ ለዚህ የሚያስፈልግ የማህበራዊ አቅጣጫ፣ ለዚህ የሚያስፈልግ የፖለቲካ አቅጣጫ ተነድፎለት ተቀምጧል። የኢኮኖሚ ሪፎርሙ ብዛ ተዋናይ ያለው ኢኮኖሚ ብዛ ሴክተር ያለው ብዛ ሴክተር ብዛ ተዋናይ ያለው ኢኮኖሚ እንገነባለን። በአንድ ሴክተር ላይ የተንጠለጠለ ኢኮኖሚ አንገነባም። ብዛ ሴክተር ላይ የተመሰረተ ኢኮኖሚ እንገነባለን። መንግስት ጉድለት ስላለበት የተወሰነ ጉድለት ስላለበት ገበያም ጉድለት ስላለበት በመንግስት እና በግል ባለ ሀብቱ ትብብር የሚገነባ ኢኮኖሚ መሆን አለበት፣ ግን ወሳኙን ነገር መጫወት ያለበት የግል ባለ ሀብቱ። የዜጎችን ኢኮኖሚያዊ ተጠቃሚነት በማረጋገጥ ረገድ መገናኛ ብዙሃን ኃላፊነታቸውን ሊወጡ እንደሚገባም በመድረኩ ተጠቁሟል። ፈተናዎችን በድል ለመሻገር የሰራዊት አባላት ዘመናዊ ስልጠናን የዕለት ተዕለት ተግባር ሊያደርጉ እንደሚገባ የኢፌዴሪ ሀገር መከላከያ ሚኒስቴር የመረጃ መምሪያ ዋና ኃላፊ ጄኔራል ጌታቸው ጉዲና ገለጹ። ዋና ኃላፊው ይህን የተናገሩት በሀገር መከላከያ ሰራዊት የደቡብ ዕዝ ማሰልጠኛ ማዕከል በአመራርና በመሰረታዊ ውትድርና ስልጠናቸውን 1202 ሰልጣኞች ትላንት ባስመረቅበት ወቅት ነው።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 በምዕራብ አባያ ማዕከል አስመርቋል። በስፍራው ተገኝተው ሰልጣኞችን ያስመረቁት በኢፌድሪ መከላከያ ሰራዊት የመረጃ መምሪያ ዋና ኃላፊ ጀኔራል ጌታቸው ጉዲና የገበላይነትና የሰላም ማስከበር ስራ ውጤታማ እንዲሆን ሰልጣኞች የሚያበረክቱት አስተዋጽኦ ከፍተኛ በመሆኑ ሊመሰገኑ እንደሚገባ አንስተዋል። በሳይንሳዊ መንገድ የታገዘ ዘመናዊ ስልጠና የሰራዊቱ የሁልጊዜ ተግባር ሊሆን ይገባል ሲሉም አጽንኦት ሰጥተዋል። ስልጠና የሰራዊታችን አንዱ የዕለት ዕለት ተግባር መሆን ይኖርበታል። የዘመኑ ጦርነትና ውጊያ በየደቂቃው ተላዋጭ ሁኔታዎች የሚስተናገዱበት ነው። በዛ ምክንያት ይህም ፈተና ለመቀነስ ሁል ጊዜ መሰልጠን የህይወታችን አንድ አካል ማድረግ ያስፈልጋል። ዛሬ በየደረጃ የሰለጠናቸው አመራሮች ያንን ክፍተት እና የሚጠብቀን ስታንዳርድ ለመድረስ የወሰደ ስልጠና እንደተጠበቀ ሆኖ ዋናው ስራ በሰለጠናችሁ ደረጃ የምንመራውን ሰራዊት ማሰልጠን፣ ማብቃት፣ ውጤታማ የግዳጅ አፈጻጸም እንዲኖረው ማድረግ ተጠባቂ ተልኳችን ነው።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 ለዛ ደግሞ የሚያስችልን አቅም ይዘናልና ዝግጅትንን ለዛን ለመብቃት ነው። የደቡብ ሕዝብ ማሰልጠኛ ማዕከል በ2017 የስልጠና በጀት ዓመት የዕለቱን ሰልጣኝ ተመራቂዎችን ጨምሮ ከ5400 በላይ አመራር አካላትን አሰልጥኖ ማስመረቁ ተመላክቷል። በመጨረሻም የ2017 ዓ.ም የ12ተኛ ክፍል አገር አቀፍ መልቀቂያ ፈተና የሚወስዱ ተማሪዎች የቅድመ ዝግጅቶቻቸውን በማጠናቀቅ ራሳቸውን ዝግጁ ለማድረግ ለፈተናው መቅረብ እንዳለባቸው ተገለጠ። ኢቲቪ ያነጋገራቸው የከፍተኛ 23 ሁለተኛ ደረጃ ትምህርት ቤት የ12ተኛ ክፍል ተማሪዎች በበኩላቸው ለአገር አቀፍ ፈተናው ዝግጁ መሆናቸውን ተናግረዋል። ቃል ኪዳን ካላ ትባላለች። በከፍተኛ 3 ሁለተኛ ደረጃ ትምህርት ቤት የ12ተኛ ክፍል ተማሪ ነች። የ2017 ዓ ም የ12ተኛ ክፍል ሀገር አቀፍ መልቀቂያ ፈተና ተፈታኝ እንደመሆኗ ከጓደኞቿ ጋር ቤተ መጻሕፍት ውስጥ እያጠናች ነው ያገኘናት። ተማሪዋ በአሁኑ ሰዓት የተለያዩ ጥያቄዎችን ከጓደኞቿ ጋር በመሆን እየሰራች መሆኑን በመግለጽ ትምህርት ቤታቸውም ተገቢውን እገዛ እያደረገላቸው መሆኑን ትናገራለች። ያው ዝግጅት ያው ጥናት በተወሰነ መንገድ እየጨራረስን ነው። አሁን የሚቀረን የተለያዩ ጥያቄዎችን መስራት ነው። ይህን ጊዜ የምናደርገው ጥያቄዎች እንሰራለን። አንዳንዴም እንደዚህ እየተጠራራን ላብራሪ ውስጥ ጥያቄዎች እንሰራለን፣ እንወያያለን። የረሳነውንም ነገር የተለያዩ ኮርሶች አሉ። እነሱንም አብረን እየተረዳደን እናነባለን ማለት ነው። ትምህርት ቤትም ጥሩ ሰፖርት አድርገው ጥያቄዎቹ የተለያዩ ጥያቄዎች ሰጥተውናል። ወርክሽቶች ምናም እንሰራለን የተለያዩ ቅዳሜ ማጠናከሪያዎች ይጠራል። እናም በዛም በደንብ ጥያቄዎች ይሰሩና የተለያዩ ሰፖርት ያደርጉናል። ሌላኛው የትምህርት ቤቱ አስራ ሁለተኛ ክፍል ተማሪ የሆነው ሽፈራው አድማሲ ለ12ተኛ ክፍል ሀገር አቀፍ መልቀቂያ ፈተና አጠቃላይ ዝግጅቱን ይገልጻል። እኔ እማጣ ነው ያው እያንዳንዱን ዩኒት አንድ ዩኒት ጨርሼ ያው ጥያቄዎችን የኢትዮ ማትሪክ ያሉ ጥያቄዎችንም እሰራለሁኝ። ደግሞ ከሌላ ከሌላ ሪፈረንስ ቡክም አነባለሁኝ። እንዳይረሳ ቢስፈልግ ደግሞ እየከለስኩኝ እያነበብኩ ሞዴልም ተፈትናንን ሁለቴና ሶስቴ እና በዚህ ነው እየተዘጋጁ ያሉት። በከፍተኛ 3 ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ምክትል ዳይሬክተር የሆኑት መራራ ለሚሳ በበኩላቸው ተማሪዎችን ለፈተናው ብቁ ለማድረግ በተለየ ሁኔታ እገዛ መደረጉን ነው የተናገሩት። እንደ ከዚህ በፊቱ ዘንድሮ ደግሞ በተለየ ሁኔታ መምህራን የተሻሉ መምህራኖችን እየመደም እንደተን ፕላስ ደግሞ ተማሪዎችን እንዲያግዙ እያደረግን በየጊዜው ፖርሽን ከፈረጅ ላይም የተለያዩ ነገሮችም ወርክሺት እየሰጡ በአሪፍ ሁኔታ ተማሪዎችን እያገዙ ይገኛሉ። የትምህርት ቤቱ የመምህራን ልማት ምክትል ርዕሰ መምህርት የሆኑት መስከረም ባህሩ በበኩላቸው ተማሪዎቹ የማጠናከሪያ ትምህርት በተከታታይ መሰጠቱን ይገልጻሉ። የማጠናከሪያ ትምህርት እንሰጣለን። መምህራን በትጋት ያላቸውን አቅም አሟጠው ተማሪዎች እንዲዘጋጁ፣ ተማሪዎቻችንም ደግሞ በቂ የሆነ ውጤት እንዲያመጡ ያው እየመከረን እንዲያጠኑ በትጋት እየሰራ እንገኛለን። አንዳርጋቸው አፈወርቅ የትምህርት ቤቱ ባዮሎጂ መምህር ሲሆኑ ለ12ኛ ክፍል ተፈታኝ ተማሪዎች በሙሉ ምክራቸውን ይለግሳሉ። ፎከስ ማድረግ በፈተናው ወቅት እዛው ፈተናው ቦታ ላይ ፎከስ ማድረግ አእምሯቸውን ከተለያዩ ቦታዎች ላይ አለመበተን ቦታቸውን እዛው ቦታ ላይ ማረጋጋት፣ የተረጋጋ ስሜት እና በፈተናው ላይ ብቻ ትኩረት ካደረጉ ፎርሹር የተሻለ ውጤት ያመጣሉ። አእምሯቸውን ብቻ መሰብሰብ ነው የሚጠበቅባቸው ተማሪዎች ብዬ አስባለሁ። የሁለት ሺ አስራ ሰባት ዓመተ ምህረት የአስራ ሁለተኛ ክፍል ሀገር አቀፍ መልቀቂያ ፈተና ዝግጅት ሙሉ በሙሉ መጠናቀቁንና ከ ስድስት መቶ ስምንት ሺህ በላይ ተማሪዎች ፈተናውን ለመውሰድ መመዝገባቸውን የሀገር አቀፍ ትምህርት ምዘናና ፈተናዎች አገልግሎት ማስታወቁ ይታወሳል። ገና ባበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።